በሚገኘው ኤፌሶን ምዕራፍ አንድ ቁጥር አስር ላይ ነው። ሁላችንም ለእግዚአብሔር የቃሉ ክብር ተነስተን እናነባለን። ኤፌሶን ምዕራፍ አንድ ቁጥር አስር እንደዚህ ይላል፣ በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ደግሜ አነባዋለሁ። በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ጸልያለሁ። እግዚአብሔር ሆይ እናመሰግናሃለን፣ ስለ ረድሃን ስለ አገዝከን ስም ይባረክ። ወደና ፈቅደ በፊት አለንና እግዚአብሔር ሆይ አስተምረ መጽሐፍ ሲናገር መምህር ተብላቸው ተጠሩ መምህር አንድ ነው ይላልና አስተምረን። ሁላችንም በፊት በአንተ ግርስር ተማሪዎች ነን። እግዚአብሔር ሆይ አስተምረን። ይህ ስለሚሆን ደግሞ እናመሰግናለን። አሜን፣ በኢየሱስ ስም። የምንካፈለው የእግዚአብሔር ዓላማ በሚደርስ ነው እና የምናመልኩ አምላክ የዓላማ አምላክ ነው። እግዚአብሔር ምንምን ነገር ሲያደርግ በዓላማ ነው የሚያደርገው። እግዚአብሔር ሰማይን ሲፈጥር በዓላማ ነው፣ ምድር ሲፈጥር በዓላማ ነው እና ከዛ ሁሉ መሀል ደግሞ እግዚአብሔር በጣም ተጠቆ የፈጠረው አንድ ፍጥረት አለው። እሱም የሰው ልጅ ይባላል። እግዚአብሔር ታውቃላችሁ ሰውን እንደ ገዛ መልኩ ነው የፈጠረው እና ይህ የሰው ልጅ እግዚአብሔር ሲፈጥረው የፈጠረበት ሁለት ዓላማ ነው። አንደኛው ዓላማ በእግዚአብሔር መንግሥት እንዲኖር ነው፣ የሰው ልጅ። ሁለተኛው ደግሞ የእግዚአብሔር ዓላማ ምንድን ነው? በመንግስቱ ሆኖ እግዚአብሔርን እንዲያመልከው ነው። እና እግዚአብሔር የሰው ልጅ የፈጠረበት ዓላማ ምንድን ነው? በመንግስቱ እንዲኖር ከዛ በኋላስ እንዲያመልከው ነው። እግዚአብሔር የሰው ልጅ የፈጠረው እና በመንግስቱ እንዲኖር ስላችሁ እግዚአብሔር ዘፍጥረት መጽሐፍ ላይ ሲናገር አዳምና ያሆነ ፈጠራቸው እና በገነት አኖራቸው። በገነት ካኖራቸው በኋላ መጽሐፍ ቅዱስ ሲናገር ምን ይላል? እቺን ፍሬ እንዳትነኩ ይላል። እና ሕግ የሚባል ነገር አለ እዛ ማለት እና ታውቃላችሁ፣ ሕግ ካለ ደግሞ መንግስት አለ እና እግዚአብሔር በመንግስቱ እንዲኖር ነው የሰው ልጅ የፈጠረው። ሲቀጥል ሁለተኛው ደግሞ እንዲያመልከው ነው የሰው ልጅ የፈጠረው እግዚአብሔር። እና እግዚአብሔር የሰው ልጅ ላይ ትልቅ ትኩረት አለው፣ ትልቅ ዓላማ አለው ማለት ነው። እና ይህ የሰው ልጅ ግን እግዚአብሔር ከፈጠረበት ከዚህ ዓላማ ኃጢአት በሚባል ምክንያት ወድቆ እግዚአብሔር እንዲያመልከው በመንግስቱ ውስጥ እንዲኖር ነው ይህን የሰው ልጅ የፈጠረው። የሰው ልጅ ግን ያቺን ፍሬ በመብላቱ ምክንያት በኃጢአት ይወድቃል። እና በኃጢአት ከወደቀ በኋላ ይህ የሰው ልጅ ከእግዚአብሔር መንግስት እግዚአብሔርን ከሚያመልክበት ህልውና ይወጣል፣ ይሄ የሰው ልጅ እና እግዚአብሔር የሰው ልጅ ከወደቀ በኋላ አንድ ኪዳንን ይገባል። ይህ ኪዳን ምንድነው? ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን እናደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ብሎ እግዚአብሔር ኪዳን ይገባል። እና መጽሐፍ ቅዱስን ሙሉ ስታነቡ እግዚአብሔር ምንም ነገር የሚያደርገው ለዚህ ዓላማ ነው። ለየትኛው ዓላማ? ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ እርሱ ራስን ይቀጠቀጣል አንተ ሰኮናውን ትቀጠቅጣለህ ለሚለው ለዚህ ያለ ነው እግዚአብሔር እና እግዚአብሔር የሰው ልጅ ከወጣ በኋላ ዘመኑን በሙሉ መጽሐፍ ቅዱስን ስታነቡ እግዚአብሔር ይህን የሰው ልጅ የሚፈልግበት መንገድ ነው፣ ይህን የሰው ልጅ ለመመለስ ይህን የሰው ልጅ ወደ እግዚአብሔር መንግሥት ለማምጣት መጀመሪያ ወደ ነበረበት ወደዛ ለመመለስ ነው እግዚአብሔር ምንም ነገር የሚያደርገው እና እግዚአብሔር ዘፍጥረት 3 15 ላይ ኪዳን ይገባል። እዛው ደግሞ ዘፍጥረት ምዕራፍ 3 ቁጥር 12 ላይ እግዚአብሔር አዳምና ሔዋን የበለስ ቅጠል ላይ ይገረድማሉ። ከዛስ እግዚአብሔር ቁርበትን ያለብሳቸው እና ታውቃላችሁ፣ ይህ ይሄ የበለስ ቅጠል ፀሐይና ዝናብ ሲፈራረቅበት የሚያረጅ ነው፣ ራቆትነታቸውን የሚገልጥ ነው። እግዚአብሔር ግን ራቆትነታቸውን የሚሸፍን ቁርበት ያለብሳቸው እና እግዚአብሔር ቁርበት ቆዳም አለበሳቸው። ምን ለማለት ፈልጎ ነው እግዚአብሔር የሰውን ራቆትነት የሚሸፍን የሴቲቱ ዘር ይመጣል ለማለት ፈልጎ ነው እና እግዚአብሔር መጽሐፍ ላይ ምንም ሲያደርግ መንግስት ሲነሳ መንግስት ሲወድ እግዚአብሔር ያለው ዓላማ አንድ ነው። እሱ የሴቲቱ ዘር ይባላል እና ይህ እግዚአብሔር ይቀጥላል። ዘፍጥረት ምዕራፍ ስድስት ላይ ይሄዳል እና የሰው ልጅ እግዚአብሔር በመፍጠሩ በመፍጠሩ ተጠጣጥኩ ይላል እና ሁሉም ሰው እንዳሽው ነው የሚንቀሳቀሰው፣ ደስ እንዳለው ይመላለሳል። እግዚአብሔር ተጠጣጥኩ ይላል እና በዛ መሃል አንድ ኖ የሚባል ሰው ተገኘለ ና ኖ በእግዚአብሔር ፊት አካሄዱ ያማረ ነው ይላል መጽሐፍ ሲናገር፣ ጻድቅ ነው ይላል መጽሐፍ ሲናገር። እና እግዚአብሔር ለኖ አንድ ትእዛዝ ይሰጠዋል፣ መርከብ ስራ። ኖ መርከብ የሰራው መቶ ዓመት ነው። እግዚአብሔር ደግሞ ሰው በመፍጠር የተጠጠጥኩ በኋላ የሰው እድሜ መቶ አመት ነው ብሎ ይናገራል። እና ኖ መርከብ የሠራው የአንድ ሰውን እድሜ ያህል ነው ማለት ነው። ሰው በእድሜ ዘመኑ በሙሉ የሚኖርበትን እድሜ ያህል መርከብ ይሰራል። እና ይሄ ነው መርከብ ከሰራ በኋላ የግድ እዛ መርከብ ውስጥ መግባት አለበት። እና ነው መርከብ ስለሰራ አይደለም። ከዛ ጥፋቷ ከጥፋቷ ለማዳን ምን ማድረግ አለበት? የግድ እዛ መርከብ ውስጥ መግባት አለበት። እና ይህ መርከብ ማነው? የሴቲቱ ዘር፣ የሚመጣው ዘር መቶ ራቆትነታችንን መቶ የነበርንበትን ቦታ የሚመልስልን ይህ የሴቲቱ ዘር እና ኖ ያን መርከብ ይሰራል። ኖና ቤተሰቡ ይገባሉ። ከዛ በኋላ ይቀጥላል መጽሐፍ ሲናገር፣ እና እግዚአብሔር ኡር ከሚባል ምድር አንድን ሰው ይጠራዋል። አብራም የሚባልን ሰው ጣዖት ከሚያመልክበት ቦታ ና ይለዋል። እና ይጠራውና እግዚአብሔር እንዲህ ይለዋል እባረካለሁ። ከዛ ሲናገር ይያልሳቸው በዘለ ይላል ዓለም ሁሉ ይባረካል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። በጣም ሁሉ ደስ የሚለኝ መጽሐፍ ሲናገር እንደዚህ ይላል ገላትያ ምዕራፍ ሦስት ቁጥር ስምንት ላይ እግዚአብሔር ይላል አሕዛብን በእምነት እንደሚያደርግ አስቀድሞ ለአብርሃም ወንጌልን ሰበኩ ይላል። እናንተ እግዚአብሔር አብርሃምን ሲጠራው ፕሮግራሙ አንድ ነው። እኛን አይቶ ነው እግዚአብሔር አብርሃምን የጠራው። አሜን። ዘር የትኛው ዘር? የሴቲቱ ዘር የትኛው ዘር? ዓለምን ሁሉ ከኃጢአት የሚያድን ዓለምን ሁሉ የሚያነጻ የእግዚአብሔር በግ የሆነውን ዘር አይቶ ነው። አሜን። ና እግዚአብሔር አስቀድሞ ለአብርሃምን ወንጌል ሰበኩ። እናንተ እግዚአብሔር አብራም ጋር ሲመጣ ፍየል በግ ብቻ የመስጠት ፕሮግራም አይደለም። አንድ ትልቅ ፕሮግራም አለው። እሱም የሴቲቱ ዘ እና በጣም ነው ደስ የሚለኝ። ለአብርሃም ወንጌልን ሰበከው፣ እግዚአብሔር እኛን አይቶ ወንጌልን ሰበከው። እግዚአብሔር አብርሃም ጋር ሲመጣ አዩር ብቻ አይደለም የሚታዩ፣ አሕዛብም በሙሉ ነው የሚታዩ፣ በዓለም ላይ ያለ ህዝብ በሙሉ ይታዩል። እና መቶ ምን ይሰብኳል? ወንጌልን ይሰብኳል። እና አብርሃም አንዴ እንደዚህ ያደርጋል? ሚስቴ ሳራ እህቴ ናት። እና እህቴ ናት ማለት ቀልድ አይደለም። አይዘው ትልቅ ነገር አብርሃም ትልቅ ሚስቴክ ሰርቷል ትልቅ ስተተሳስቷል እግዚአብሔር የሴት ዘር የሚገልጽበት ዘር አብርሃም እና ሳራ ናቸው እና አብርሃም ሳራን እህቴ ናት ሲል አሳልፎ የሚሰጠው ይህንን ዘር ነው የትኛው ዘር ኢየሱስ ክርስቶስ የሚመጣበት ዘር እና እግዚአብሔር ንጉሱ ጋር ሄደው ይነግረዋል ትነካትና ዋ ይለዋል ከእዛስ ተነካተ ና ዋካለ በኋላ አብርሃም ጋር እንዲጸል ይላል ይለዋል። እና እግዚአብሔር ከሞላ ሴት እግዚአብሔር እኮ አብርሃም እኮ ከሀገሩ ድረስ መሄድ ለምንድነው? ሳራ ጋር ሲሆን እግዚአብሔር የሚቆጣው ለምንድነው? ሳራ ጋር ሲሆን እግዚአብሔር ዋ ብሎ የሚያስጠነቅቀው እኛ አይቶ እኮ የሴቲቱ ዘር የሚገለጠው ዘር፣ የሚመጣው ዘር እግዚአብሔር ዓላማው እዛ ጋር ንጉሱን አስደንግጦ የሚሄድ ብቻ አይደለም። የእግዚአብሔር ዓላማ ምንድን ነው ሲባል የሚገለጥ አለ፣ የሚመጣ ዘር አለ። እሱን አይቶ ነው። እና ከዛ ልክ እንደዛው ደግሞ ልጁ ይሳጥ እኮ እንደዛ ይሳሰጣል አይገርም፣ እህቴ ናት ላል። ይሄ ነገር ምንድን ነው እንዴ? ለምንድን ነው ይሳጠም ርብቃን እህቴ ናት ሚ ጉዳይ? ለዛ ጋር የሚገለጽ ዘር አለ፣ የሚመጣ አለ፣ አንድ የሚገለጥ አለ፣ ዓለምን ሁሉ የሚያድን የእግዚአብሔር በግ የሆነ ክርስቶስ ኢየሱስ። እግዚአብሔር በዘመን ፍፃሜ ሰውን ሁሉም መጠቅደት የሚፈልግበት አንድ መንገድ ያለው እሱም ኢየሱስ ክርስቶስ ይባላል። ክብር ለእርሱ ይሁን፣ አሜን። እና አብርሃም ይስሐቅ ብሎ ከዛ ያዕቆብ ጋር ይመጣል መጽሐፍ ሲናገርና፣ ያዕቆብ ታውቃላችሁ፣ ላባ ቤት 21 ዓመት ይለፋል። 21 ዓመት ከለፋ ከአባቴ ቤት ከዛ ቤት ወቶ ሲመለስ ላባ ያዕቆብን ያሳድዳል እና። በማታ እግዚአብሔር ይመጣና ትነካውና ዋ ብሎ ያስጠነቅቀዋል። ጋር ለምንድን ነው ያስጠነቅቀው? እግዚአብሔር ያዕቆብን አብርሃምን ይስሐቅን ሲያይ የሚታየው እኛ የሚታየው የሚገለጠው የሴቲቱ ዘር እሱም ክርስቶስ ነው። እና ለዛ ነው ትነካውና ዋ ብሎ መጥቶ ያስጠነቅቀዋል። ና ዳባ መጥቶ እንደዚህ ይላል እኔ ባንተ ላይ ምንም ማድረግ ይችል ነበር ይላል የአባት የአብርሃም የይስሐቅ አምላክ መጥቶ አስጠነቀቀ እና እግዚአብሔር ያዕቆብን የመታረድ ብቻ ያለን ፕሮግራም ይገርማቸዋል። የሴቲቱ ዘር የሚገለጠው ኢየሱስ ክርስቶስ ዓለም ሁሉ የሚድንበት ዓለም ሁሉ ከኃጢአት የሚነጻበት የሚታረደው በግ እግዚአብሔር ያዕቆብ ጋር መጥቶ ያስጠነቀቀበት ምክንያት እያለ እና ያዕቆብ ከዛ በኋላ ይበዛሉ፣ ግብፅ ይወርዳሉ፣ ግብፅ እጅግ በጣም ብዙ አመት ይጨነቃሉ ግብፃውያን እንደፈለጉ ያደርጋቸዋል። ከዛ እግዚአብሔር ከግብፅ እስራኤላውያን ያወጣቸው ሲያወጣ ብዙ አስር ታምራት እንደሆነ ታውቃላችሁ መጽሐፍ ቅዱስ ይናገራል። እና ከዛ መሀል የመጨረሻ የወጡበት አንድ ታምራት አለ። እሱም የፋሲካው እና ሁሉም በበራቸው መቃል ላይ ደም ቀቡ። በኋላ ከዛ ይወጡ እና እግዚአብሔር በራቸው መቃል ላይ ደም ቀቡ ወጡ፣ በጡ ብሎ ብቻ የማስተላለፍ ፕሮግራም ያለው አንዳንድ የሚታረድ አንዳንድ ስለኛ የሚሰዋ

ክብር ይሁንለት ክብር ይሁንለት። እና እነዚህ እስራኤላውያን እግዚአብሔር እንዳይሉ ብለን ሊሰበሰብላቸዋል፣ ምንም ነገር ያደርግላቸዋል። እናንተ እስራኤላውያን እኮ ከሆነ ሀገር ጋር ጦርነት ይገጥማሉ፣ ከዛ ያሸንፋል፣ ከዛ ይገጥማሉ፣ ከዛ ያሸንፋል። እዚብል ያደላል አይነት አንዳንድ የሚገርደት እኮ አንዳንድ የሚመጣ አንዳንድ የእርሱም ኢየሱስ ክርስቶስ ይባላል ብሎ እንደርሱ ይሆንለት። እና እነዚህ እስራኤላውያንን እግዚአብሔር አንዴ ረሃብ ብሎ ያጉረመርማል። ባህር ከፍሎ ከሰማይ መና ወልዶ እና ኢየሱስ ክርስቶስ አዲስ ኪዳን ላይ መጣና፣ እንደዚህ ያለ የህይወት እንጀራ እኔ ነኝ፣ እናንተ እግዚአብሔር መና በሉ ብቻ አለ። ፕሮግራሙ አንዳንድ አዲስ ኪዳን ላይ የሚመጣ እነሱ ዛሬ በልተው ነገር መና ይጠብቃሉ። አንዴ ከበላን በኋላ ሌላ ማንጠብቅበት ለዘላለ

ጋር ይመጣና፣ ዳዊት እጅግ በጣም እረኛ የሆነ ሰው ነው። እና አዲስ ኪዳን ላይ ይመጣና፣ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ ይላል። ስለ በጎች ነፍሱን አሳልፎ ሚሰጥ እረኛ፣ ስለ እኛ ነፍሱን ቤዛ የሚያደርግ እረኛ። ክብር ለእርሱ ይሆን። ዋው! ከዛ ይቀጥላል። የዳዊት ልጅ ታቆታላችሁ፣ ሰለሞንን መጽሐፍ ሲናገር እንደዚህ ይላል፣ ከአንተ በፊትም ከአንተ በኋላ ሚል እንዳንተ አይነት ጠቢብ ብሎ እግዚአብሔር ጥበብን ይሰጠዋል። እና ይህ ሰለሞን በጣም እጅግ በጣም ጥበበኛ መሆኑን የምታውቁት። እኔ በጣም ነው የሚገርመኝ እግዚአብሔር ተመን ከሰጠ በኋላ ቀጣኛው ምዕራፍ ላይ ሁለት ሴቶች ይመጣሉ እና አንዷ ልጇን ተኝታ ገዳ አንዷ ደግሞ ተኝታ ሶስት ላይ ይመጡና ከዛ በኋላ ልጁ ይሰንጠቅ ይላል። ይሄ ልጅ ይሰንጠቅና በጣም እኮ ነው የሚያስገርመው። ልጁ ይሰንጠቅ ብሎ ከዛ በኋላ የልጁ እናት ትታወቃለች እና ሰለሞን፣ በዚህ በሰለሞን ዘመን መጽሐፍ ቅዱስ ሲናገር ወርቅ እንደ ድንጋይ ክምር ነው በሰለሞን ዘመን አንድ ነብሻ የለም ጠጥ ነው። ሰለሞን በጥበቡ ዓለምን ሁሉ ነው የገዛው። ከኢትዮጵያ ራሱ ወስደው ለሱ ሰውነታል፣ ንግስት ሳባ ይላለች። እና ሰለሞን በዚህ ልክ ጠ ጥበቡ በዚህ ልክ የላቀ ነው። እና እግዚአብሔር በሰለሞን ጥበብ እንድንደነቅ አይደለም አይደለም እንደዛ ብቻ አይደለም። ኢየሱስ እንደዚ ያለ ከሰለሞን የሚበቅ በዚህ አለ ሰለሞን ጥበብ እግዚአብሔር ከነገረ በኋላ አንድ ዲያጎላልን የፈለጋለን እሱም ለሰለ

መጽሐፍ ቅዱስ አስቴር ምዕራፍ 3 ቁጥር 8 ላይ ሲናገር እንደዚህ ያለ ሃማ፣ ይመጣል፣ ይከሳቸው አይሁዳውያን፣ መድረኪው ስንት ይከሰው ይመጣል። እንደዚህ ይላል፣ አንድ ህዝብ አለ ይላል። ይህ ህዝብ በህዝብ ሁሉ መካከል ተበትኗል፣ የራሱ የሆነ ህግ አለው፣ የራሱ የሆነ ደንብ አለው። እንደ ዝም ብሎ አሚንበረከክ ህዝብ አይደለም፣ እግዚአብሔር የለየው ነው፣ ህግ ያለው ህዝብ ነው ብሎ ይናገራል። እና ከዛ አንድ አዋጅ ይወጣል። ይህ አዋጅ ሲወጣ ይገርማቸዋል። በ127 ሀገር ነው የወጣው፣ በአለም ሁሉ ነው ይህ አዋጅ ይወጣው እና እግዚአብሔር ይመጣል። መርደኬዎስ ሊሰቀል መርደኬዎስ መሰቀል ብቻ አይደለም ሙሉ አይሁድ ሊጠፋ የታወቀው አይሁድ በሙሉ ከምድር ይጥፋ የሚል አዋጅ ነውና ነገ ይህ ፍርድ ሊከናወን እግዚአብሔር ዛሬ ይመጣል። ከዛ ንጉሡ ጋር ይመጣና አዋጅን በአዋጅ ይገለብ እና ይገርማቸዋል። እግዚአብሔር አዋጅ በአዋጅ ገርብቶ መርደኬዎስን ቤተ መንግስት የማስገባት ፕሮግራም አይደለም ብቻ አይደለም ያለው መርደኬዎስ ቤተ መንግስት ገብቷል፣ ነገር ግን እግዚአብሔር አንድ ፕሮግራም አለ። አሁን በሙሉ ጠፋ፣ የሴቲቱ ዘር ዘርኬት ነው ኢየሱስ ጌት ይገኛል። እና እግዚአብሔር እዛ ጋርዶ የክልላቸው ምክንያት አንድ ነው። እሱም የሚጠብቁ አንድ የሚሰፈሰፍለታል የሚመጣ አለ እሱም ኢየሱስ ክርስቶስ ይባላል። እና አዋጅ ተገለበጠ፣ ሐማ ተሰቀለ ብቻ አደለም። እዛ ጋር ፕሮግራሙ ይገርማቸዋል። አንድ አለ የሚመጣ ኢየሱስ ይባላል። እግዚአብሔር ያንን ዘር እየተንከባከቡ ነው። እና መጽሐፍ ስለ ሐማ ሲናገር ደግሞ የኤሳው ዘር ነው ይላል። እና ሳኦል አጥፋ ብሎ ያጠፋው ዘር መሃማ የተገኘ እና እግዚአብሔር ለዛ ነው የሚጋደልበት ምክንያት፣ የሚጠብቅበት ምክንያት ይህንን አይሁድ እና ነቢያት ይመጡና ይናገራል። ኢሳያስ ይመጣና ይተነብያል። ስለማትሉ ስለእግዚአብሔር ዓላማ ስለየሱስ ነው የሚተነብየው። ከዛ በኋላ ከነቢያት መሃል አንድ አለ ዮናስ የሚባል ይ ነነዌ መለስ ተብሎ ተርሴ ሲሄደ ከዛ እግዚአብሔር አሳ ነባሪ ሆድ ውስጥ ይከተውና ሄዶ ትንቢት ይናገራል ህዝቡን ይመልሳል። ህዝቡን ከመለሰ በኋላ ኢየሱስ ክርስቶስ ሲናገር እንደዚህ አለ። አዲስ ኪዳን ይመጣል። ከዮናስ የሚበልጥ ቤት አለ በዚህ እና ዮናስ የአሳ ነባሪ ሆድ ውስጥ ገብቷል። ከዛ ከአሳ ነባሪ ሆድ ውስጥ ሶስት ቀንና ሶስት ሌት ቆይቶ ወጥቷል ብሎ ብቻ አይደለም። እግዚአብሔር ሊነግረን የፈለገው ምን ምክንያት አለው? እግዚአብሔር ኢየሱስ ክርስቶስ እና ይህ ኢየሱስ ይመጣል። ገርማችኋል። ሲመጣ እኔ ገረፍ ታሪክ ያለፍኩላችሁ እንጂ ቀልድ አይደለም። ብዙ ነገር ሆኗል። እግዚአብሔር ብሉይ ኪዳን ላይ ምንም ነገር ካደረገ መረጽኑ ኢየሱስ ነው። ይገርማቸዋል። ሌላ መረጽን የለውም። እና ብዙ ነገር ሆኖ ይህ ኢየሱስ ይመጣል። ይመጣና ተራ ተራ የሆኑትን ይጠራቸዋል። አሳ አጥማጅ የሆኑትን ጠርቶ ሰብስቦ፣ ከዛ በኋላ ይህ ኢየሱስ ልክ እንደተባለለት ልክ እንደተነገረለት ይመጣል። ሁሌ በንግግሩ መሃል በስብከቱ መሃል ኢየሱስ ይናገራል። እኔ የመጣሁት ለሞት ነው ይላል። የሰው ልጅ ይሰቀል ዘንድ ይገባዋል ይላል የሰው ልጅ ሞት ዘንድ ይገባል እያለ ይናገ እና ይህ ኢየሱስ ሞት ተቀበለ፣ ከዛ ተነሳ፣ የእግዚአብሔርን ዓላማ ፈጽሞ ሄደ እና እግዚአብሔር ዓላማው አንድ ነው፣ እርሱም ኢየሱስ ክርስቶስ ይባላል። ዓላማው አንድ ነው፣ እሱም ነፍስ ይባላል። እሱም ያ የጠፋውን ሰው መመለስ ይባላል። የእግዚአብሔር ዓላማ እና ገርማቸኋል የእኛን አምላክ አምልኮ ትቶ መጥቶ በዝማያ ያናስደሽት ነው ኢየሱስ አንድ የመጣበት ምክንያት ነው። እናንተ ነፍስ ይባላል አምልኮ ትቶመጡ በአምልኮ አስደስተው ነው ማለት አይደለም። አይደለም እግዚአብሔር ሌላ ፕሮግራም አለው። እርሱ ነፍስ ይባላል። እርሱም የጠፉትን መመለስ የሚባል ፕሮግራም አለው እግዚአብሔር እና እግዚአብሔር ዓላማ ይሄ ነው። እግዚአብሔር ፕሮግራሙ ይሄ ነው። እና ቅድም ፕሮግራም ምድያ ስጠቅሰው ነበር ና ስለ ጳውሎስ ና ስለ ሲላስ ስትናገር ነበር። አዋላ ስራ ምዕራፍ 16 ላይ አንድ ታሪክ ይፈጠራል። ይህ ምንድነው ታስሮ እያለ ሲዘምሩ መሬት ይንቀጠቅጠጣል። ከዛስ የሁሉም እስራት ይፈታል። ከዛስ ጠባቂው ይደነግጥና ምን ይላል፣ ወይኔ ያመለጡ ብሎ እራሱን ሊያጠፋ ከዛ እነ ጳውሎስ ገርማቸውን በወንጌል ምክንያት ታስረው እኔ ሁሉ ሮጬ ነው እነሱስ እራላመለጥንም እራላመለጥንም ይሉታል። ከዛስ ለዛ ሰውዬ ወንጌል ይነግሩታል። ያ ሰውዬ እና የዛ ሰውዬ ቤተሰብ ይድናል። እና እግዚአብሔር እነ ጳውሎስን የመፍታት ፕሮግራም አይደለም ያንቀጠቀጠበት ምክንያት ያ ሰውዬ እንዲመለስ ነው። ያ ሰውዬውን እግዚአብሔር መንግስት እንዲመጣ ነው። እሱና ቤተሰቡ እንዲድን ነው። እነ ጳውሎስን ማስመለጥ ቢሆንማ እነ ጳውሎስ ወጥቶ አያመልጡም። አይደለም። እግዚአብሔር አንድ ነው ፕሮግራሙ። እሱ ሰው ቀድሞ ወደ ነበረበት እንዲመለስ፣ ሰው ከጠፋበት እንዲመለስ ነው እግዚአብሔር እና እግዚአብሔር ዓላማ ኢየሱስ አብ ሲናገር ብናል ደስ የሚንል እሱም ከዛ መንፈስ ቅዱስ ውስጥ ኢየሱስ ሲናገር እንደዚህ ወደ እውነት ሁሉ ከኔ እየወሰደ ይነግራቸዋል። የአብ የመንፈስ ቅዱስም ትልቁ ሴንተር ኢየሱስ ይባላል። መንፈስ ቅዱስ የሚያስደንቅ አምላክ ነው። እኔ በጣም ደስ እንኳን መጣልን። መንፈስ ቅዱስ በኢየሱስ ው- ኢየሱስ ይገርማችኋል። በምድር ላይ እያለ አንዳንዴ የትገኛ መስላችሁ? ገሊላ ገሊላ። ከዛ ኢየሱስን ልፈልጉት ከፈልጋችሁ ቦታዎች ገሊላ ነው። አንዳንዴ ናዝሬት፣ ሰማሪያ እና ኢየሱስን ከፈልጋችሁ እዛ ጋር ያለችሁ አታገኙት። ምክንያቱም እሱ ለክነሬት እንትን ነው አካል የለበሰ